ሲያወር በተራ አውሪ እንትናት መሀል ላይ አትግብና። አሁን የኔ እናት መጥተሽ የተናገርሽው ትክክል። የእኛ እምነት ተነካ ማለት የእናንተ እምነት ተነካ፣ የእናንተ ተነካ ማለት የኛ ተነካ። እህቴ ደግሞ ሄደሽ ይቅርታ እንዳጠይቂ፣ ይሄ በቅርታ የሚያሉት ነገር አይደለም ውዴ። ገብቻ ይቻታለሁ እኔን ነው የዘቀዘቀችው፣ እመቤቴን አልዘቀዘቀቻትም ማነሳች። ለምን እየነገሩኝ ነበር፣ ሄደሽ ይቅርታ መጠየቅ ካለብሽ ጠይቅ እያሉ ነበር። እኔ በአናቷ ስታካል ጠይቃል ይሄ ጥቃ ይሄ በይቅርታ የሚያልፍ ነገር አይደለም። እንዳትጠይቂ አልጠይቃትም። የፈለጋችሁት ታምጣ። ግን እመቤቴን አንስታታለች፣ አልዘጋበቀቻትም። እኔን ነው የዘገዘቀችው። እኔ እንደፈለገች ታድርገኝ። እኔ መጀመሪያ የሚያገባቡበት እኔ እንደፈለገች ታድርገኝ። በይቅርታ በአነሳችሁ የእመቤታችን ነገ ደግሞ ቁራን ትዘጋዘቃለች። ያን ዘግዘጋ ደግሞ መልሳት ለእዛ ይቅርታ። ይሄ በይቅርታ የሚያልፍ ነገር የለም እና እሷ ማናት? እንዳንዳቅር ብሎ የሚያወሩትን እኮ ናቸው የሚገርሙኝ። በእንደዚህ አይነት ነገር ምን ሆኖ ነው? እምነት እኮ ነው፣ ሰው አይደለም እኮ። መቤታችን እኮ ነው የተዘቀዘቀችው። ቁርአን እኮ ነው ዘቀዝቃለሁ ብለው በአደባባይ ፎክራ ይወጣችሁ። ምን ሆናችሁ ነው? ትንሽ አገናዝቡ እንጂ። እሺ እኔ ተጣላሁኝ፣ እኔ ጋር ይቅርታ ያልቃል። እኔ ነኝ፣ ሰው ነኝ አይደል ፈጣሪያችን ዝቅ አድርጎ ይቅር ተጠይቆ በይቅር ተማለት ማለት ምን ማለት ነው? ትንሽ አስቡ እንጂ። አሁን እኮ ችግሩ ልሽም የሚዬ ምን አለ መሰለሽ ሰላምን ብናስይዛት የብሩኬ ስም ይነሳልና የብሩኬ ስም እንዲጠቁር አንፈልግም እያሉ ነው ልጆቹ። ቆይ እኔ ግርም እምነትንና ብሩኬን እንዴት ነው የምታገናኙት? ብሩኬ ስሙ ተነሳ እሺ። እሱ የሱ ገዳፊ ናት ተባለ፣ አድናቂ ናት ተባለ ቢባል ምንድን ነው ችግሩ? ይሞታል እንዴ? ከፈጣሪው በላይ ከእምነቱ በላይ አለ እንዴ? የብሩኬ ስሚነሳ ምንድን ነው ችግሩ? እናንተ ለብሩኬ ብላችሁ ነው እንዴ ይህን የምታ ሃይማኖታ? ብሩኬ እንድታመልኩት ነው እንዴ? እኔ እኮ ግራ አገባኛውን የእናንተ ነገር። እረ በፈጣሪ ለብሩኬ ብላችሁ እምነታችሁን እንደዚህ እየተዘቀዘቀ ነገ ጧት እሷ እንዳደረገ ሌላውም እንደዛ ያደርጋል። የብሩኬ ደጋፊ ወይም ደጋፊ እየተባ ልጆቹ እንዲጠቆሩ አንፈልግም ትላላችሁ፣ በጀርባ እየሄዳችሁ ውስጥ ለውስጥ የስራችሁን ውስጥ ለውስጥ እዲያችሁ የምታወሩ ማለት ነው። በጣም የምታሳዝኑት ማፈሪያ ናችሁ፣ እንደዚህ የምታደርጉ ሰዎች ማለት ነው። ለብሩኬ እና ሃይሚ ስም እንዲጠቆር ስለማንፈልግ ይቅርታ ተጠየቀች፣ በይቅርታ እንለፋት እያላችሁ የምታወሩ ሰዎች የስራቸውን ይስጣችሁ። ሃይማኖትንና ሰውን እንድን የምትሉ ሃይሚና ብሩ ደግሞ ያቅ እሷ ደግሞ እያለች ያለችው እሷ ይቅርታ ትጠይቀኝ ይቅርታ እስካልጠየቀችኝ ድራስ አሁንም እዘቀዝቀዋለሁ ስንት ሰዓት ሰጥቻታለሁ ነው እያለች ነበር ቅድም እያየኋት ነበር በእናቷ ትከተል መቼም ቢሆን እኔ ለእምነቴ የእናቴ ልጅ ለምን አትሆንም ማንንም አሳልፌ ኖ ብሌ ኔ እኔ ስለ ሰላም አንቺ ይቅርታ እጠይቅሻት አልጠይቅሻት አይደለም ለምንድነው አሳልፈው የማይሰጧት ለምንድነው ይሄ ብሩኬ ዝም ይነሳል ብለው ዝም ያሉት ነው ጀርማ እንዲነሳ ማይፈልያት ለምንድን ነው? ቢነሳ የሚመጣበት ምን ይሆናል? ምንድን ነው? እሱ በወንጀል አልሰራም። ዜጋ ጉዳይ ማይገባኝ ነገር ከብሩኬ ጋር ምን አገናኘው? ቢያቃትስ ደግሞ ችግሩ ብታወራው ለምን እሷ ማን ስለሆነች ነው? ምናልባት እኔ ካወራችሁ አወራችሁ ብዬ የምላችሁ ነገር ሮመዳን ላይ የሆነ ጊዜ እንደዚህ ችግር ፈጥራ በጣም ችግር የሆነ እናት የተዘቀዘቀ ጨረቃ ፋሚሊ ራስ በራሱ የሆነ ጊዜ ችግር ተፈጥሮ ነበር። ሮመዳን ላይ የምታስታውሱ ከሆነ ነነ ልጅ ሰኒ ምናምን ነው። ታስታውሻለሽ? አቢባዬ ምናልባት እዛ እኔ እዛ እኔ ምናልባት እንጂ አሁን ማንንም ያወራት የለም። እግዚአብሔር ነው የምልሽ። ማንንም ያወራት ፋሚሊ ማንም ያወራት የለም። እሷ አብን አወራለሁ ብላለች፣ መሌን አወራለሁ ብላለች። ውሸት እግዚአብሔር ነው ምድር መድኒ ያሉ ከፈለጋቸውን ይመረጅ ማናቸውም አታወራቸው። አብም አታወራውም፣ መሌም አታወራው። ይሄ ከውሸት የራቀ ነው። እና እንደዚህ በውስጥ ሄደው እንደዛ ምን ከሷ ጋር አንድ የሆኑ የሚያጨበጭቡ ናቸው፣ እንጂ ብሩኬ እዚህ ጋር ብሩኬ የሚያስ ብሩኬ ድንግል ማርያም ተዘግዝቃ ነው ብሩኬ ደስ ነው ከሷ ጋር ምን ምን ያላት ምን ወዴት እየሄዳችሁ ነው? የማይጓን ነገር የምትሉትን አትስሙ። ዳቪን እኔ በእንደዚያ ነገር እምነቱም ሰምታችሁ እምነታችን ይናቃል የምትሉት ካላችሁ ምንም ማረቃችሁ፣ እንጂ እዚህ ጋር እምነት ተዘግዝቆ በሙዚቃ እያቀናበረች ብሩኬ ይጠቁራል ከሚት ለምንድን ነው ብሩኬ ነው ከሚት የሚጠቁረው? ማን አንድ ግለ ሰው እሷ ምንድን ናት? የእናት ልጅ ናት፣ ያጎት ልጅ ናት። ምንድን ናት? የምን መጥቆር ነው? የማይባል ነገር ለምን ትላላችሁ? ከሰዓት ቁራን እዘቀዝቃለሁ፣ ጠዋት እመቤቴን እዘቀዝቃለሁ ብላ የዛተች። እናንተ ማናችሁ ናችሁ? አንዳንዶቹ ሰው እንደዚህ ያደረጋችሁ ነው፣ እምነታችን እንዲልቅ የምታደርጉ በውስጥ የምታወሩት ነገር፣ ለምን እንደያደረጋችሁ አስይዙ አስይዙ አስይዙ።

ምና ወንድ ከሆናችሁ አስይዙ። ብሩኬ ችግር የለም እ ወንድ እናንተ በመሃል ገብታችሁ እንደዚህ ነው ያለው። ታስቡ፣ ያሳፈዛኙ ጥንቃቄ አድርጉ። የብሩኬና የሃይሚ የሚያጠቁር የሚነካ ነገር ምንም ነገር የለም።

በእምነትና በአገር ቀልድ ያለው መሀመድ ውዛን ለማስ ነው። እሺ ሰው እና ማሪ አታወሩ ተባለ በቃ ተይዟል፣ ልብዷ ተባለ ተይዟል ነው በቃ በቃ እሺ፣ ቀጥታ ወሬያቸውን ቀይሩ ስለሌላው፣ ዋናው መያዙ ነው የምንፈልገው፣ እኛ እንድትያዙ ነው የምፈልገው። በጣም ናውር ነው በእውነት እንደዚህ ማረግ አያደረግም። እልባት እንድታገኝ ነው የምንፈልገው እንጂ እዚህ ቤት ከፍተን ስለሁን ስለሷ የማወራበት ምንም ጉዳይ የለኝም። አላቃትም ከነረሱ ቦታን ላይ በላይ ድምጿን ነው እንደውም ድምጿን ነው በደንብ የማቀው። እኔ እንደዚህ ያልኩትም ደግሞ እንዳትረሱት ነው፣ እንዳተዘናግታችሁ ዝም እንዳትሉ። ሃይማኖት ሃይማኖት ከምንም ጋር ይወዳደሩ፣ ከማንም ጋር ይወዳደሩ።